ሰላም እንዴት ናችሁ? ደህና ናችሁ? እኛ ደህና ነው፣ እግዚአብሔር ይመስገን። እኛ ደህና ነው፣ እግዚአብሔር ይመስገን። እናንተስ እንዴት ይዟችኋል? ሰላም ናችሁ ወይ? እንዴት ነህ? እግዚአብሔር ይመስገን። ዛሬ ደስታ ቀን ነው፣ ዛሬ ደስታ ቀን ነው ተመልካቾች። በጣም በጣም ደስ የሚል ነገር ነው ይዘላችሁ የመጣ ነው። በእናትሽ መግቢያውን ንገሪያቸው። እንግዲህ ዛሬ በጣም ደስ የሚለው ነገር ምን መሰላችሁኝ? ይሄው ብሩ ይታያችኋል እና በጣም ደስ ብሎናል። ይህ ደግሞ እናንተ ውጤት ስለሆነ ደስታችንን መንገር ፈልገናል። እና በጣም ደስ የሚለው ነገር ዩቲዩብ ከፍሎናል፣ ብር ከፍሎናል። ግን ደግሞ አንዳንዴ ደግሞ ምን አለ መሰለሽ እና ለምሳሌ ባይ ዘ ወይ ተመልካቾቹ ይህን ቪዲዮ ልንሰራበት የቻልንበት ትልቁ ምክንያት ምንድን ነው? በጣም ሰዎች በጣም የሚገርም ተሰጥኦ ኑሯቸው ምናምን የተሻለ ቪዲዮ የተሻለ ኮንቴንት መፍጠር እየቻሉ ግን ዩቲዩብ ቻናል ባለመክፈታቸው ተሰጧቸውን ወደ መድረክ ባለማምጣታቸው ምክንያት ተደብቀው የሚኖሩ ሰዎች አሉ። በዚህ ነው እና ለእነሱ የሆነ የመነሳሳት ስሜት ይፈጥራል ብለን ስላሰብ ሁሉም ሰው ቢሰራ ማለት ሁሉም ሰው የራሱ ችሎታ አለው። በዛ ችሎታ ሁሉም ሰው ቢሰራ ውጤታማ ይሆናል። በኢኮኖሚው ደግሞ የተሻለ ደረጃ ይደርሳል ነው የተሻለ ደረጃ ላይ መድረስ ይችላል ነው። እና ዛሬው እኛም እንግዲህ ለዩትዩብ ተከፋዮች ለመሆን በቅተናል። እዚህ ጋር ደግሞ ማሂ ለተመልካች አንድ ነገር ማስረዳት አለብን። ሁሉም ሰው ዩትዩብ መክፈት አለበት ወይ? አዎ አለበት በሚል ሀሳብ ርስማማለ። ግን ዩትዩብ ለመክፈት ምን ያስፈልጋል? መጀመሪያ ሰዎች ዩትዩብ ከመክፈታቸው በፊት ምን ያስፈልጋቸዋል የሚለውን ከጥያቄ ማስገባት አለባቸው የሚል እምነት አለኝ። ገብቶሻል? መጀመሪያ የሰው ልጅ ምንድን ነው የምሰራው ዩቱብ ከመክበቴ በፊት የእኔ ተሰጠ የእኔ ዝንባሌ ምንድን ነው? ገብቶሻል አሉ ንግድ ነው ወይ እውቀት ላይ ነው ማይንድሴት ላይ ነው ወይ? ገብቶሻል አሉ ሰዎች የተሰጣቸውን ነገር መጀመሪያ ማወቅ አለባቸው። ከዛ በኋላ ነው እንደገና ቻናል ክሬት አድርገው ወደ ስራ መግባት ያለባቸው ማለት ተሰጧችሁን ካዳመጣችሁ የእኔ ታለንት ምንድን ነው ብላችሁ ካወቃችሁ ዩትዩብ መክፈት የደቂቃ ስራ ነው። እውነት ነው። ዩትዩብ የደቂቃ ስራ ነው። የደቂቃ ስራ ነው። በጣም የሆነ ከባድ ነገር ቢሆንም የሆነ የተወሰነ የሚከብድ ነገር አለው አለው ማለት ስትገባ ምናምን ዩትዩብ ስትሰራ ምናምን ያለው ቻሌንጆች አሉ። ፈተናዎቹ ማለት ነው። ማለት የሆነ አንዳንድ ጊዜ እኔ ራሱ ማለት ነው በፊት የሆነ ሰው ቀርጾ ፖስት ውስጥ ሲያደርግ ምናምን ቪዲዮ ምናምን የሆነ አድካሚ አይመስለኝ ነበር። በቃ ዝም ብሎ ቀርጾ የሚደከምበት አይመስለኝም። ግን በቃ አሁን አንደር ሳየው እኛ እንኳን በነገራችን ላይ እኛ የጀመርነው እንኳን አመት ሞላና ግን ምንም አልተጠቀምንበትም ነበር። እውነት ለመናገር ማለት ተለያይተን ነበረ የምንኖረው፣ ተመልካቾቼ ለምሳሌ እሷ ማሂ እንዳለችው እኔና ማሂ ታውቃላችሁ ተጋብተን ምናምን የተለያየ ቦታ ነበር የምኖር፣ አዲስ አበባ እሷ ደግሞ ገጠር ነበረች። ጣሊ ነበር የምትሰራው። ዩቲዩቡን ክሬት ቢደረግም፣ ምክንያቱም በየጊዜው ምናምን እየተከታተል ምናምን እየሰራን ስለዚህ፣ በዛ ምክንያት ስንት ዓመት ነው የቆየ? አንድ ዓመት አንድ ዓመት ሲቀር ብር መቁጠር ጀመረ ብር መቁጠር ጀመረ። ከዛ በቃ ብር መቁጠር ሲጀምር ነው እ የተነሳሽነት ስሜት ስሜቱ ተፈጠረ። እንደ አዲስ እንስራበት እንደ ይሆናል እንደ ብለን እንትናልን፣ ግን እግዚአብሔር ይመስገን እንግዲህ ተከፈልን ተከፈልን። እግዚአብሔር ይሄ ትንሽ እንዳይመስላችሁ ብላችሁ ለመተው ብር ስለሆነ ነው። በትን እናሳያቸው፣ በትን እንቆጥረዋለን፣ እንቆጥረዋለን እስከመጨረሻው እዩት። በታት ነን ነው የምናሳያቸው። እና እንጂ እኛ ብንሰራበትኝ እውነት ለምናገር በቃ አሪፍ ነበር ብለን ሀሳብን ነው ወይ በሶስት ወር በአራት ወር ነበር የሚቆጥርልን። ግን ስንፍናም ነበር ሁነን ለመናገር። ማለት መለያየታችን ብቻ ምክንያት አይደለም። ግን እኛ ያደረግነው ምንድነው፣ መለያየታችንን እንደ ምክንያት ነበር የተጠቀምነው። በቃ ወይ አንድ ላይ ስንሆን እንሰራለን ስንል ነበረ። ስንፍና ነው ራሱ፣ ስንፍናችን ነው እንጂ በጣም እንትን ብለን ነበረ። ታውቃለህ፣ እነሱ እኮ ያውቃሉ። በቃ ራስ ቤት እያለው ነው አሁንም ድረስ ማለት ነው። የተወሰነ የሰራንበት እንጂ ከዛ በፊት ያን ያክል አይደለም። ባይዘው ተመልካቾች ማሂ፣ በእርግጥ እዛም ስለነበረች ያን ያክል ዩትዩብ እንዴት እንደሚከፈት መንገዱን ምናምን ያን ያክል እውቀቱ አልነበረለኝም። አላውቅም ራሱ እኮ አሁን አላውቀውም። አንተ ማ ከፈትከእኔ አሁን ራሱ አሳየኝ ራሱ አላልኩም በ እንዴ? ተከፈታል። ሁለተኛ ዩትዩብ ገና ይሄኛው ዩትዩብ ስላላደገም ሁለተኛ ዩትዩብ ለማላስብ ገና ይሄን አላደገም። ስለዚህ እኔ ምንም አሁን ራሱ እውቀቱ የለኝም፣ አንተ ግን ታውቃለህ ማለት ነው። እራሴ ነው የከፈትከው፣ እራሴ በስልክ የከፈትከው። ይከፈት ቋንቋ ላይ ትንሽ ስለምሞክር በራሴ ከፈትኩኝ። አዲስ አበባ እራሱ በጣም ዩቲዩበሮች ምናምን ተዋውቄ ነበር በሆነ አጋጣሚ። ማለት እነሱ እኔን የሚያግዙበት እድል ነበረ። ተሳንፌያለሁ። እውነት ለምናገር ማሂ ጋር አንድ ላይ ከሆነ ብቻ ነው ከሆነ በኋላ ነው ተፍ ተፍ ማለት የጀመር ነው እንጂ ታኝተንበት ነበረ ታኝተንበት ታኝተንበት አሁን ግን ወጣ የለም እንቅልፍ የለም ከዚህ በኋላ እንቅልፍ የለም ተመልካቾቻችን ደግሞ ታግዙናላችሁ ሰብስክራይብ በማድረግ በማየት ቪዲዮዎቻችን እንደገና ደግሞ የማይመቻችሁ ቪዲዮውም ካለ ደግሞ በምን አይነት መስራት እንዳለብንም እንዲሁም በውስጥ ማውራትም ትችላላችሁ የታዴ ስልክ ፕሮፋይላችን ላይ ተቀምጧል። ታውቃ ዲስክሪብሽን ላይ ማይሄም ስልክ የሮስተኝ አርባ ደግሞ ሰላሳ ዘጠኝ ቤት አለ ሰላሳ ዘጠኝ ቤት አለ። መንገር ትችላላችሁ፣ መንገር ይችላሉ። ሌላኛው ነገር ደግሞ ለምሳሌ ይሄን ቪዲዮ የሆነ የዓለም ኮርነር ላይ ሆናችሁ የምታዩ ግን ዩቲዩብ መክፈት ፈልጋችሁ ግን እንዴት እንደሚከፈት ኤክስፒሪያንሱ የሆነ እውቀቱ የሌላችሁ ሰዎች ዋትሳፕ ላይ አሁን የጻፈችልን ልጅ አለች አይደል? ልክ እንደዛ ምናምን ያናገሩናሉ። እንደዛ ማናገር በደቂቃ ውስጥ ምናምን፣ ምንም ሲምፕል ነገር ነው። ያን ያክል እኮ ጥልቅ ነገር አይጠይቅም። እዛ ጋር ጥያቄያቸውን ብታስቀምጡ ወዲያውኑ ሳፖርት እና ዩቱብ ተሰጦ ያለው በተለይ ዩቱብ እራሱ እኮ በብዙ አይነት ኒች የሚባለው የለም። ማለት እንትኑ አሁን ለምሳሌ ካፕል ኮንቴንት ከሆነ የተለያየ ኮንቴንት ከሆነ በደንብ ሚችሶች አሉ። እነሱ ቢከፍቱበት ከሆነ ነገር ጋር እንትን ቢሉ ተጠቃሚ ናቸው። ሁሉም ሰው ማለት ነው። አዎ፣ እንደገና ደግሞ ዩቱብ እራሱ በፊት ራሱ እንደዚህ የሚከፍል ራሱ አይመስለኝም ነበር። አሁን አብዛኛው ተከፋይ ሲኮን ነው ያወቅሁት እና ስለዚህ ሁሉም ሰው ያው ቢከፍት አሪፍ ነው። በቃ ማለት ሁኔታችንን ብናውቀው ብንረዳው፣ እኛ ከየትኛው ያለው ነው ማለት ከፍተን እናየው እና ከየት ነው ያለው። በእርግጠኝነት ሰው ወጥሮ ከሰራ የማይለወጥበት የማይከፈልበት መንገድ የለም። በተለያየ ማለት ነው። ምንም አይነት ምክንያት የለም። ግን ለምሳሌ አሁን አንዳንድ ዩቲዩብ ሳይ ማለት ነው የሆነ ድብቅልቅ ያለ አይነት የቪዲዮ አሰራር አለ። ለምሳሌ አሁን ዩቲዩብ ፕላትፎርሙ በራሱ የእናንተ ዩቲዩብ እንዲኖረው የሚፈልገው አንድ አይነት ገጽታ ነው። ለምሳሌ ፕራንክ ከሆነ ቀልድ ከሆነ ኮሜዲ ከሆነ እውቀት ተኮር ከሆነ ስልጠና ትሬኒንግ ከሆነ፣ ስለዚህ ሰዎች ወደ ራሳቸው ተመልክተው የእኔ ዝንባሌ የቱ ጋር ነው። ለምሳሌ አንድ ጓደኛ ልኝ አዲስ አበባ እሱ ጋር ቁጭ ብለሽ ለማይክሮሰከንድ አለመሳቅ አይቻልም። የተለያየ ሜካኒዝሞችን እየፈጠረ ተመልካቾችን በጣም ነው ፈታ የሚያደርጋቸው እና በእሱ ተጽዕኖ በሱ ተሰጦ የሆነ መንፈሳዊ ቅናት ያድርብኛል። ገብቶሻል? እንዲህ አይነት ችሎታ ምናምን ኖሮኝ ቢኖረኝ ኢፍ ቢኖረኝ እንዴት ሰክሰስፉል መሆን እንደምችል ምናምን እነግረዋለሁ። የሚገርምች ማለት ነው እና እሱን አሁን የሆነ ደ አቅጣጫ አሳየዋለሁ። የሚገርም ችሎታ አለ። ስለዚህ የራሴ ሚዲያ እኮ ብትከፍት ክሬት ብታረግ ሰዎችን በቀላሉ ማዝናናት ትችላለ ከዛ አንተ ስኬታማ መሆን ትችላለ ምናምን እለዋለሁ። እና በእያንዳንዱ መንገድ ላይ ታክሲ ላይ በጣም ተሰጥኦ ያላቸው ሰዎችን እናገኛለሁ። እና እኔ በጣም ሰዎች ጋር በቀላሉ ሪያክት ስለማድረግ ስለምግባባ ማለት ነው። እና ተመልካቾች የኔ ተሰጥኦ ምንድን ነው የሚለው ላይ በደንብ ማስመር አለባቸው የሚል እምነት አለ። አንዳንድ ጊዜ ደግሞ ተሰጧችንን እናቀምኩ እየሰራን ስናየው አለ እንደዛ ስለሆነ ሁላችንንም ይመስለናል። የምናውቀውን እየሰራን እናየዋለን ተሰጧችንን ይዘው እናገኘዋለን። አሁን ይነገራቸው ይነገራቸው እኔ እኮ አንተን እያየኋል ነበር እ ብሩን እያየሁ ነበር ስታወራ አንተን ወደ ብሩ ነበር እያየ ነበረው። የዩቲዩብ ጡረተኛ ይባላል ይባላል። እንግዲህ ጡረተኛ የሚለውን ቋንቋ ትንሽ በቃ ሰርቶ ነው ዩቲዩብ፣ አንድ ሰርቶ ነው እኮ ገንዘብ። ይሄ ሙቹዋል በነፊት የሚባለው የለም የጋራ ጥቅም አው ጋራ ጥቅም ነው ብዬ ነው። እና መውር በደንብ የሰራ ሰው ሰክሰስፉል መሆን ይችላል የሚል መጣ። በሰራ ነው ስለተከፈለን። ስንት ቪዲዮ ነው አምሳ ምናምን ምክንያት አንድ ሰው ስኬታማ ሲሆን ከዚህ በላይ ደስታለህ ብያለሁ። ለምሳሌ አሁን በእኔ ምክንያት የሆነ ሰው ስኬታማ ሲሆን እግዚአብሔርን በጣም ደስ ይለኛል። በጣም ነው ደስ የሚለው እና ምን ላችሁ ፈልጌ ነው። ለምሳሌ ይሄ ፕሮግረስ፣ ለምሳሌ ይሄ ውጤት፣ ለምሳሌ እንዳይቀደር ነው ልትወስዱ ነው እንዲ ፕሪሳሎ ስደው ለማስረዳት ነው። በቃች አንዷት በቃለች አንዷት በቀኛለች እና ይሄ የማን ውጤት ነው ባይ እግዚአብሔርን የእነሱ ነው። በጣም በጣም ዝቅ ብለን እና እናመሰግናችኋለን በጣም እና ያን ያክል በጣም ትልቅ ነገር አይደለም የተከፈለን፣ ግን ሩጫውን በደንብ ለመሮጥ እንደመነሻ የሆነ ሞራል ይፈጣል። የሆነ እኮ አንዳንድ ነገር ሽልማት የሚባል ነገር አለ። ትንሽ መብዛቱ ማነሱ ሳይሆን በቃ ያለው ሞራል ነው ደስ የሚለው ማለት ነው። የሆነ በቃ ትነሳሳለህ። እሱ ፓርት ነው ደስ የሚለው ነገር እና ለኛ ደግሞ ማበረታቻ ሆኖናል። ስለዚህ ቪዲዮቻችንን ላይክ እያደረጋችሁልን፣ ሼር እያደረጋችሁልን፣ ሰብስክራይብ እያደረጋችሁ ከዚህ በላይ እንድንሰራ አድርጉን፣ አበረታቱ። ልመናም ጭምር ነው። ስለዚህ ዩቲዩብ ደግሞ እያንዳንዱም ሰው ደግሞ ቢያየው ደስ ይለኛል። ማለት አይታወቅም እኮ የማገኝበትን መንገድ አላውቀውም። በቃ ሁሉም ተጠቃሚ ቢሆን እያንዳንዱ ነገር ማስተላለፍ የሚፈልገውን በካሜራ ቢቀርጸው ማለት ነው። በቃ ማስተላለፍ በዛ ብቻ ማስተላለፍ ከተቻለ በቃ ምን ይታወቃል። ምንም ማለት ማንኛው እንደሚወደድ ማንኛው እንደሚሆን አይታወቅም። በነገራችን ላይ ደግሞ ምና ለመሳ ሽናጣ በአንድ ነገር ምናለሁ ማንም ሰው ከምንም ነው የሚጀምረው። አሁን ኢትዮጵያ ውስጥ ስኬታማ ናቸው ብለን የምናስባቸው ሰዎች በሆነ ቅጽበት የሆነ ዜሮ ደረጃ ላይ ነበሩ አይደል? ከዛ በጊዜ ሂደት ነው አሁን ያሉበት ደረጃ ላይ የደረሱት እና እውነት ነው። ርቀቱ ነው እንጂ የሚወስነው የማይደረስበት ምንም ምክንያት የለም። ከዜሮ መጀመር ይቻላል የሚል እምነት አለኝ። የእሷ ስሜትና ቀልቧ ብሩ ጋር ነው። ተመልካች በጋራ ነው የምንጠቀመው፣ በጋራ ነው ግን እኔ ይዘው ካዝና አንቺ ጋር የሚቀመጠው ችግር የለውም። በቃ ብር አያያዝ ማነው? ሴት ነው ወንድ ይችላል? ሴት አይደለ? ተመልካቾቹ ይነግሩናል። እነሱማ ኮሜንት ላይ የፋይናንሻል ማኔጅመንት የገንዘብ አያያዝ ማነው ለሚለው ጥያቄ ኮሜንት ላይ በእርግጠኝነት እንደሚያስቀምጡ ያስቀምጣሉ። ሴት ነው ግን የሚባለው ተመልካቾቹ። አሁን ማሂ ገንዘብ ላይ ያላት አንደርስታንዲንግ የሚገርም ነው? ማለት አያያዙ አለ ማለት ነው። ሌላ ላወራ እንዳይመስልሽ ምናፈጥ በጣም አይ በጣም ነው። እንደዛ ነው። ሌላኛው ነገር ደግሞ ምፈቅጂ ከሆነ አንድ ሀሳብ በቃ ሌዲስ ፈርስ በሚለው እኔ አሁን ለምሳሌ ተመልካቾቼ ቼ የሆነ ተሰጦውን አውቀዋለሁ የሚል እምነት አለኝ። ማርያም እውነት ነው ተሰጦውን አውቀዋለሁ። ታዲ ምን አይነት ተሰጦ ነው ያለው የሚለውን ማለት ነው። ያ ተሰጦ ደግሞ ፊልም ማድረገው፣ ማዳመጠው እኔ ብቻ ነኝ። ያን ተሰጦ እኔን ለሰዎች እንዳካፍል ከእኔም አልፎ ሰዎችን የሀሳብ ሰዎችን ሰፖርት እንዲያደርግ ሰዎች ላይ ተጽዕኖ የሚፈጥር የራሴ የሆነ ሚዲያ እንዲኖረኝ ይፈልጋሉ። በጣም ያደገ ግዙፍ የሆነ ሚዲያ ማለት ነው። ያን ግዙፍ የሆነ ነገር ለማግኘት ደግሞ በአንዴ መድረስ አይቻልም ማለት ነው። ስለዚህ አዲስ አበባ አሁን በጣም ብዙዎች ጋውሮች አለው። እንዴት እዛ ደረጃ ላይ መድረስ እንዳለብኝ አሁን መንገዱ ላይ ነኝ፣ መንገዱ ላይ ነኝ። እንደመድረስ ደግሞ ምንም ጥርጥር የለውም፣ እንደ ፈጣሪ ፍቃድ ማለት ነው። ባይዘወይ ፈጣሪ ካልፈቀደ ስንዝር እንኳን መራመድ አይቻልም ተመልካቾች፣ ፈጣሪ ካልፈቀደ እኔና ማይዘች ቁጭ በን ራሱ መተንፈስ እንኳን አንችልም። ፈጣሪ መጀመሪያ ፈጣሪ መፍቀድ አለበት፣ ደፍኔት ምንም ጥያቄ የለውም። ሁለተኛ ተመልካቾቻችን ሰብስክራይብ በማድረግ በቃ፣ ሀሳቧ ሁሉ ሰብስክራይብ ላይ ነው ያለው። ተመልካቾች ያደገቻ እና ሀሳቤ ይገባቸዋል፣ ምን እያወራሁ እንደሆነ። ስለዚህ በጣም ቻናሉ ካደገ የምር ቤት ስራይን መጀመር ይችላለው። የእናንተ መድረክ ነው። ሁሉም ሰው የሚተነፍስበት እንደዚህ አይነት ሁኔታ ቢፈጠር ደስ ይለኛል መር አዎ እውነት ለምሳሌ ለመናገር እኮ ታዴ የሆነ ማለት የሆነ እንደዚህ ቃልዶሽን ምናምን አይደለም። እውነት ለመናገር ቁም ነገሮችን በደንብ እና ደግሞ የሆነ የሰውን ሳይኮ በደንብ የመናገር ብቃት አለው፣ እውነት ለመናገር እና አለ የተወሰነ መቼም አለ ሳይ በጣም ማለት ነው ያክል ደግሞ በጣም እንዳይሰማ ተመልካች ብቻ የሆነ የሆነ ቢጤ ስሜት እንዳይሰማ ነው። አይሰማኝ በ በጣም ሞቃ ላላፍር። እስኪ ቆይ ግን ለነገሩ በብሩ ማ እሻው ይነገራቸው። በቃ ብዛቱ ስንት እንደከፈለን እንናገራለን ማለት ነው ወይስ? ኧረ እንዳትቀጅው እባክሽ እንዳትቀጅው። በቃ ይነገራቸው ነገር አንድ አይደለም። ቅድም ምንድን ነው ያልከው? የእኔ ስራ ብቃቴ ሌላ አለ። ተሰጦዬ በዛ ተሰጦዬ ሰዎችን ለሰዎች ማስተላለፍ እፈልጋለሁ። ስለዚህ ነው ሰዎች ህልማቸውን ለማሳካትና ጸሎታቸው እንዲሰማ ከፈለጉ ወደ እልፍኛቸው ይግቡ ይላል፣ በድብቅ። እውነት ነው፣ እውነት ነው። እንደ ግብዞች አትሆኑ ይላል። እውነት ነው፣ እውነት ነው። ዜና ይሄ ነው። እና ስንት ከፈለን የሚለውን እኳቸው ሽቆብሩ ያቸው አዋራቸው ተመልካቾች በጣም ትንሽ እንዳይመስላችሁ ግን አስር አስር ብር ነው። ተመልካቾች እስኪ እዩት። አይ አስር እስኪ እዩት አስር ብናደርግ በጣም አይበቃውም፣ አይበቃውም። ለእዛ እኮ ነው ባንክ ቤት አይ ስንት እንደከፈለን በእርግጥ እንደከፈለን ማወቃቸው ደስ ይላል። እነሱ ጋር አሪፍ የሆነ መነቃቃት ይፈጥራል። ቅድም እንዳልናቸው እንዲቀሳቀሱ ተሰጧቸውን ተጠቅመው ማለት ነው። ቁጥሩን ቢያውቁም እኔ ጉዳት አለው ብዬ የመጀመሪያ ክፍያ ተመልካቾቼ፣ ግን እንደመጀመሪያ ክፍያ 930 ብር ጥሩ አይደለም። ከየት ይገኛል? በደንብ ነው የምር ጥሩ ነው። ስለዚህ ውዶችዬ ከዚህ በኋላ ያለውንም እንድታበረታቱን እንጠይቃችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልን ቪዲዮዎቻችንን አሁን ደግሞ አሁን ምን ማረከው ነው በስተት የሆነ ቪዲዮ ከፍትና ሰብስክራይብ ሳላደርግ ቀጥታ ማው ስለምንረሳው፣ አዎ ስለምንረሳው ነው ይላል። ለክፋት አይደለምና፣ ሰብስክራይብ ሼር ኮሜንት በማድረግ ይሄ መጀመሪያ ክፍያችን ነው። ለኔክስት ደግሞ በጣም ከዚህ የተሻለ ፐርፎርም እንደምናደርግ ከዚህ በላይ ክፍያ እንድንከፈል የተሻለ ሳክሪፋይ አድርጉ ነው። እናመሰግናለን።